ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና። ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ስላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲት አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሆሳዕና በአርያም በሰላም በጤና ያደረሳችሁ። በዓሉን የሰላም የፍቅር ይሁንላችሁ። ሳዕና በአርያም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለማዊ ሞት የማዳን ሥራ ለመፈጸም ጥቂት ቀናት ሲቀሩት በነቢያት የተነገረው ትንቢትና በብሉይ ኪዳን የነበረው ምሳሌ ይፈጸም ዘንድ በአህያይቱና በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ደቀ መዝሙርቱና ብዛት ያለው ህዝብ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ በመዝሙር ሰማያዊ አዳኝ መሆኑን መስክረው ተቀብለውታል ሆሳዕና ማለት አሁን ህዝብህን አድን ማለት ነው በነቢዩ ዘካርያስ ምዕራፍ 9 ቁጥር 9 የተነገረው የትንቢት ቃል ይፈጸም ዘንድ ከደቀ መዝሙርቱ ሁለቱን በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ታገኛላችሁ፣ ፈትታችሁ አምጡልኝ አላቸው። በማቴዎስ ወንጌል 1212 አህያዋ ከነ ውርንጫዋ ነፃነቷን ተገፋ የለመለመ ሳር እንዳትበላ የጠራውን ውሃ እንዳትጠጣ ታስራ እንደነበረ ሁሉ የሰው ልጅ ለአምስት ሺህ አምስት መቶ ዘመን በሰይጣን አገዛዝ ስር ወድቆ ነፃነቱን አጥቶ ጸጋው ተገፎ ክብሩ ጎስቁሎ በእግረ አጋንንት ይረገጥ ነበርና ነቢዩ ቀድሞ ቀደም ሲል ስለ ክርስቶስ ነፃ ውጭነት ለታሰሩት መፈታትን ለእውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ ልኮኛል ሲል ትንቢተኛው ኢሳይያስ 61 1 የሚለው ቃል ለመፈጸም አዳምንና ልጆቹን ከኃጢአት እስራት የሚፈቱበትን ወደ ቀደመ ክብራቸው የሚመለሱበት ጊዜ እንደደረሰ ለማስረዳት ፈትታችሁ አምጡልኝ አላቸው። ይህም በምድር የምታስሩት በሰማይ የታሰረ ይሁን፣ በምድር የምትፈቱት በሰማይ ይፈታ የተፈታም ይሁን ብሎ ስልጣነ ክህነት የሰጣቸው ሐዋርያትና ከእነርሱም በኋላ የሚነሱ ካህናት ሰዎችን ከኃጢአት እስራት እየፈቱና ነፃ እያወጡ ወደ እርሱ እንዲያቀርቡና ለእግዚአብሔር መንግሥት የተገቡ እንዲሆኑ የተሰጠ ኃላፊነትን ያመለክታል። በዓለማችን ላይ ለክብር መገለጫ የተከበሩ ሰዎች የሚቀመጡባቸው የተለያዩ እንስሳት ቢኖሩም በዚህ ዕለት ክርስቶስን የተቀመጠባት አህያ ነበረች። ለዚህም የተነገረ ትንቢት ነበረ። ትንቢቱ እነሆ ንጉስሽ ጻድቅና አዳኝ ነው ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወዳንቺ ይመጣል የሚል ቃል ነው። በብሉይ ኪዳን ዘመን የነበሩ ነቢያት መጪው ዘመን የመቅሰፍት የመዓት የመከራ ዘመን መሆኑን ለመግለጥ ራቁታቸውን ሆነው በፈረስ ላይ ተቀምጠው ዘገር ነጥቀው ሲታዩ፣ የሰላም የደስታ የምህረትና የቸርነት ዘመን ሲመጣ ነጭ ልብስ ለብሰው በአህያ ላይ ተቀምጠው መነሳንስ ይዘው በአደባባይ ይታዩ ነበር። ጌታችን ሥርዓተ ነቢያትን በመጠበቅ ሕዝቡም በሚያውቀው ትውፊት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በመስቀል የሚፈርስበት የእግዚአብሔር ምሕረት ለሰው ልጆች ሊሰጥ የተቃረበበት የተቃረበበት ጊዜ መቃረሙን ለመግለጽ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። ጌታችን በክብር ሆኖ ወደ ኢየሩሳሌም ሲገባ የፋሲካን በዓል ለማክበር ከየአገሩ የመጡ ከሞትና ከተቀበረ በኋላ በአራተኛው ቀን ጌታችን ከሞት ያስነሳውን አልአዛርን ለማየት የተሰበሰበው ብዛት ያለው ሕዝብ የዘንባባ ዝንጣፊና የለመለመ ቅጠል በመያዝ ልብሳቸውን በየመንገዱ በማንጠፍ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር እያሉ ሰማያዊ አዳኝ መሆኑን አውቀው በክብር ታላቅ በሆነ አቀባበል ተቀብለውታል። ዘንባባ የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። አብርሃም ከሎዶ ጎምርን ድል ባደረገ ጊዜ የዘንባባን ዝንጣፊ ይዞ እግዚአብሔርን አመስግኗል። ዮዲት ሆልኒፎሮስን ድል ባደረገች ጊዜ የዘንባባ ዝንጣፌ ይዛ ድል አድራጊነቷን ገልጻለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣን ዲያብሎስን ድል የሚያደርግበት የሰውን ልጅ ከሰይጣን አገዛዝ ነፃ የሚያወጣበትን የሚያድንበትን ጊዜ ተቃርቦ ነበርና ድል አድራጊነቱን ለመግለጽ በዘንባባ ይዘው ሆሳዕና በአርያም እያሉ ተቀብለውታል። ብዛት ያለው ሕዝብ ከፊትና ከኋላ ሆኖ ሕፃናት ሳይቀሩ ሆሳዕና እያሉ ሲያመሰግኑ ያዩ ፈሪሳውያን በቅንዓት መንፈስ ተቃጠሉ። ለራሳቸው ክብር ሲጨነቁ የጌታ ክብር አልታያላቸው። ለራሳቸው ክብር እውቀትና ዝናን የሚጨነቁ ሰዎች የእግዚአብሔር ክብር አይታያቸውም። ስለዚህ እርሱን ለማመስገን አይችሉም። የእነርሱን አለማመስገን ብቻ ሳይሆን በሌሎች በመመስገኑ በቅናት መንፈስ ተቃጠሉ። የሚያመሰግኑትንም ለማስቆም ደቀ መዝሙርትህን ገስጻቸው አሉት። ዛሬም በዘመናችን ፈሪሳዊ የሆኑ ባህሬ ያላቸው ከእግዚአብሔር ክብር ይልቅ የራሳቸውን ክብር የሚያስቀድሙ በአመፅና በሽንገላ የተሞሉ በግብረ ፈሪሳዊ የሆኑ ሰዎችን ከቤተ መቅደስ ጀምሮ እስከ አውደ ምረት ማየት የተለመደ ነው። ምንም እንኳ ጻሕፍት ፈሪሳውያንና መምህራን ሕፃናቱንና ደቀ መዝሙርቱን እንዳያመሰግኑ ለማድረግ ቢፈልጉም ጌታ ግን እነርሱ ዝም ቢሉ ድንጋዮች ይጮሃሉ ብሏቸዋል። በዚህ ዕለት የታሰረችውን አህያ ፈትታችሁ አምጡልኝ ብሎ እንድትፈታ እንዳደረጋት ሁሉ እኛም ከኀጢአት ከበደል ከእስራት ተፈተን ወደ እርሱ እንድንቀርብ እግዚአብሔር ይፈልጋል። ሆሳዕና በአርያም እያሉ ለጌታችን ክብር እንደሰጡት ሰዎች እኛም ሁልጊዜ እግዚአብሔርን ለማክበርና ለማመስገን መሰለፍ አለብን። ከክፋት ከምቀኝነት፣ ከተንኮል፣ ካለመስማት ወጥተን እግዚአብሔርን እንድናመሰግን እግዚአብሔር እንድናከብር ሆሳዕና በዓል እንድንባረክ እግዚአብሔር ይርዳን። በእውነት ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። በትንቢተ ኢሳይያስ ምዕራፍ አሥራ ሁለት ቁጥር 4 እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአይዛብ መካከል ሥራውን አስታውቁ፣ ስሙ ከፍ ያለ እንደሆነ ተናገሩ ታላቅ ስራ ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ ይለናል። እኛም ይህን ከማድረግ እግዚአብሔር ይርዳን። የነገረን የመከረን እግዚአብሔር ይክበር ይመስገን። መልካም በዓል ይሁንላችሁ። የሆሳዕና በዓል የሰላም የጤና ያደርግልን። የጾማችን እንግዲህ እያለቀ ስለሆነ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች እንግዲህ ለሁለት ወር አንድ ሳምንት የቀረውን የጾም ምርሃ ግብር ስንቀበል እንግዲህ የሰበሰባችሁትን ለእግዚአብሔር መስጠት ይኖርብናልና፣ እዚህ ላይ አካውንት አስቀምጠላችኋለሁ። በዚህ መሰረት ለድሆች እንመጸውታለን። ያን እንድናደረግ እንግዲህ እግዚአብሔር ይርዳን። የነገረን የመከረን እግዚአብሔር ይመስገን። በአንድነቱንን ቅዱስ የሆነውን ስሙን አባታችን ይንበልን።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 ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሆሳዕና በአርያም እያላችሁ ለሁሉም ምእመናን በዋትሳፕ ግሩፕ፣ በዋትሳፕ አካውንታችሁ፣ በኢሞ ሂስቶሪያችሁ፣ በኢሞ አካውንታችሁ፣ በኢሞ ግሩፖች መካከል፣ በቴሌግራም በስቶሪያችሁ፣ በፌስቡክ በተለያየ የሶሻል ሚዲያ በሙሉ ሸር በማድረግ የበረከት ተሳታፊ እንዲሆኑ እባካችሁ ሁሉንም እንድታረጉ በአጋዕዝተ ዓለም ቅድስት ስላሴ ስም ሁላችሁንም ጠይቃለሁ። በተለይ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁላችሁንም ጠይቃለሁ። ዳግመ